ውሴንም አመሳቅ ላይ ሳትሰባሪ ህደጄ የምትናፈቅ ሰው ደሪ። ሃይ ውዶች የኔ ተናፋቂዎች እንዴት እንደናፈቃችሁኝ። ስሚላ መች መች እንደሚቀርጽ ራሱ ማለት ነው፣ ግራ እየገባኝ ትንሽ ትንሽ ጫን ብሎኛል። አሞኛል አሞኛል። እንጃ አየር አልተስማማኝም። እናንተ ስንት ሰው አገኛለሁ ብዬ ሳውዲ አረቢያ መጥቼ ማለት ነው። ሌላ ጊዜ እንዴት ናችሁ? ሁሉ አማን ግን? ሁለት መቶ ሺ አስገብታችሁ ተጠብቁኛላችሁ ብዬ ነቀቀሰ ጠበቃችሁ። በቃ ካልተሰራ የለም አይደል? እንዴት ናችሁ? ሁሉ አማን እና ዛሬ ምንድነው ያው አዲስ ነገርም ስላልነበረ የሃኑር ትንሽ ቢዚ ነበርኩኝ አስራ ምናምን ቀን ወደ ሳውዲ አካባቢ ሄጄ ነበር። ከዛ በፊትም ደግሞ አዲስ ነገር አልነበረም። ለዛ ነው ኢንሻአላህ ከም በኋላ በደንብ በደንብ በደንብ በደንብ ባደን ዩቲዩብ ላይ እና ሰብስክራይብ በጣም በጣም እየበደላችሁ ነው። ባይዘብ እንዴ 76 ላይ ተጠኑ 76 ላይ እዛው በዚህ በዚህ ቪዲዮ ለመቶች እንግባ ለሰብስክራይብ እኮ አይመችም። ቀጥታ ድንገት ስለምቀርጽላችሁ ምናምን ሰብስክራይብ አድርጎ ለማለት አይመችም። ሳናስታወሳችሁ ማድርጉ እና ዛሬ ምንድን ነው ኢክራም፣ ይሄው ኢክራም የታለች ለምትሉ አብራችሁ ነገሩ አንድ ላይ ነው፣ ጠፋ፣ እንደዚህ ምናምን ነው በሚታወቅ እና ምንድነው ዛሬ ያው እኔና ኢክራም ተስማምተን ተነጋግረን እና ዛሬ ፋዘሯን አባቷን ለመተዋወቅ ሄድኩኝ ቤታቸው። እዛ አካባቢ ነኝ ያለሁት ቤታቸው እና አባትየው የሚያወሩት ነገር ምንም አይገናኝም። በቃ ምንም ኖርማል እንደ ጓደኛ ነው ያወሩኝ። እና ኢቭን የእሷን የእሷን ትዳሩ እንደ አማካሪ እኔ ኖርማል ጓደኛ አርገው እኔ ኖርማል ጓደኛ አርገው እያያቸውን እንዴት እንደሚይዝ ወላ ብርድ ኮኑ ምንም በትክክለኛ አየር ወላ ውስጤ እየፈላ ነው እንላቸው። ግን መቅረጽም ስላለብኝ ለእናንተ መጠየቅም ስላለብኝ ልጠይቅ ነው እና ምንድነው፣ አባትዬው ያዩኝ እኔን ጀስ እንደ ፍሬንዷ ነው የእሷ ፍሬንድ ነኝ በቃ ኖርማል ነው። እኔ ደግሞ እንደዛ አይደለም ማሰበው። ያው አይ እንደ ዩቲዩብ ከሚዲያ ከዩቲዩብ ነፃ ናቸው። ሶ ምን አሰብኩኝ፣ ዳሬ በቃ ልጠይቃት ነው ምንድነው የተፈጠረው ነገር። አይ ቲንክ ደሳቸው የሚያወሩት ነገር እኔ ጓደኛ እንደሆንኩኝ ምንም ነገር ከእሷ ጋር እንደሌለኝ ምናምን ምናምን ነው። እኔ ደግሞ እንደዛ አይደለም እና አሩን አልነገረቻቸውም ይሆናል ምናምን። አምናል አይደለም እሳቸው የሚያውቁት ውጭ ያለውን እንደምታገባ ነው ውጭ እንደምትሄድ በቃ እስክትሄድ ድረስ አብራችሁም ስሩ እንደምትሰሩ አብራችሁ አቃል ምናምን ናያሉ እንጂ ምንም የሚሄድ ሀሳብ ምናምን ምናምን ነገር ከነሱ ምንም የሚወጣ ነገር የለም። የሚሄድ ሀሳብ ላይ ናቸው ምናም እና ግራ ገባኝ። ስለዛ ከወጣው ቸው ብያቸው ግን ያው እሷ ትመጣለች። እሷን ጠርቻታለው እና የምትመልስልኝ ነገር አብራ እንድትመልስልኝ ፈልጌ ነው። ያው የምን ላይ ደረሳችሁ ነው ስለምትሉ፣ እዚህ ቀጠሩ ስላለብኝ እንጂ ወላሂ ቀጠር ያለው ትልቅ ሰው ናቸው ታወቃቸዋለሁ ብዬ ምናምን አላል እንጂ በጣም አምቦኛል። በቃ ይሄ ተውት። በቃ የአየር ጉዳይ ችግር ፈጠረ። እዛ ሙቀት አይደለ ለተ ሙቀት አልነበርም። ግን እዚህ በቃ ብርድ ኬት እንዳገኘኝ አላቅም። የሌላ አመመኝ መመኝ ነው ብላችሁ እና ዱአ አድርጉልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ለመደሹ እንዴ እናንተ የስንት ሰዎች ለኛ ጊዜ ቶሎ ቶሎ ቶሎ ቀስ እያለ ቫይራል ስለሚሆን ስንደረብበት ግሞ ስለሚቆም ነው፣ ማልደራረብበትና ቶሎ ቶሎ ቶሎ ኮፒ ሊንክ አድርጉ። ላይክ ማድረጋችሁን እንዳትረሱ ምናምን። ቀጣይ ማድረግ ያለብን የእናንተና ሀሳብ አሳውቁኝ። እና በጣም ነው ወዳችሁ ማከብራችሁ። አሁን 170 ሺንን ሶ 200 ሺ እንግባ ቶሎ። እኔ ቃል እናንተ ሰብስክራይብ ቁጥር ለት እኔ ደግሞ ቶሎ ቶሎ እና ደግሞ በጣም ሹክራን والله በሁለት ቻናል ቻናል የምታርጉ ሰዎች በቃ ፍጥረት እንደሆናችሁ አላቅም። ለምን በሁለት ቻናል ያርጋለሁ፣ በሶስት ቻናል ያርጋለሁ። አንድ እየቋጠረ በወለበስ ውስጥ በጣም ሹክራን ወላሂ፣ በጣም ወዳችኋለሁ፣ አከብራችኋለሁ። ኢንሻአላህ ደግሞ ሳውዲም ሆነ ዱባይ የምትኖሩ ሌላም ሀገር የምትኖሩ ከካናዳ ከአሜሪካ የምትኖሩ ሰዎች ያው ካናዳና አሜሪካ እንኳን ብዙም ያመጣል የለኝም ግን ኢንሻአላህ ዱባይ ዱባይና እንትን ይመጣል እና ወዳችኋለሁ። እስኪ እንጠብቃት ሰው

መዲና መዲና ላይ እንደዛ ሆንኩኝ። ከዛ መካ ወረርሽኝ አለ ተመን ምናምን ነገር አሉ። ከዛ እሱ አንቆሻቆሸኝ። አሁን በዚህ ደግሞ ወረርሽኝ ተጨምሮ ማለት ነው። አይደለም፣ አይደለም መቆየት አይቻልም። ለሀጅ ያስወጣሉ ወላሂ

ለጠሮና ለሰልፍ ብዬ እኮ እንጂ ታውቂያለሽ፣ አይደል እንዴ? በከተኛውበት የተነሳው። አዎ ግን እንዴና ነኝ ምን ልበለው? ማለት ምን እኔ ምን በቃ ከአንተ ጋር ነገር ተገባባላችሁ ብዬ ነበር። አንተም ሌላ ነገር ነው ምን ስለ ስራ አብራችሁ አሪፍ ምናምን እሷም ጊዜ ብዙ የላት ምናምን እኮ ነው የሚል። ከሱ እንደዛ ነው የሚያቆይ ሰው። ከኔጋ እኮ ምንም የሚያወራ ነገር የለም ከሱ ጋር። እኮ ለምን እንነግርሽ? ምን ብዬ ልንገረው? እንደ ከዚህ በፊት እኮ ስለ እዚህ ስለ ውጭው ስለ ምናምን ነገር እኮ በመከራ ነው ያሳመንኩት መጀመሪያ። አልቀበሉ እንጂ ከመጀመሪያው ምን ትናላለ ነበር። ከዛ በኋላ በመከራ ሳመንኩት። አሁን ደግሞ ብዬ ነው ተኩት ምናምን ለምለው ማለት ምን ነው ማለት ምንድን ነው ለሱ፣ ማለት ምንድን ነው ለሱ፣ ቀልድ አይደለም። ይኸውልህ አሁን አባቴ ነው መቼም እንግዲህ በእንትን ነው የማወራው አይደለ እና ከዛ በኋላ በመከራ በመከራ በመከራ ነው ቀስ በቀስ ለልጁ ከልጁ ጋር ባለው እንትን ያመነበት። ከዛውም ምን ብዬሽ ነው ተውኩት እምለው ማለት ተዋውቃለሁ ነው ማ ከሱ ጋር ብዙ ነገር አሉት ታለየው ግን ምንም ነገር አልወሰንማ። ከዛ አሁን ደግሞ ለሱ እኔ እንጃ ብቻ እንትን ነው ይሄ። ዝም ብዬ እንደዚህ ትቻለው ምናምን ቀርቻለሁ እና ምን ማለት ነው? ይፈራው እንዴ? ለምን ነው ፈሪው እንዴ? በቃ ቀልድ ነው ያሽው የሚለው። አንቺ እኔ ከኔ ጋር ነው ቀልድ ያሽው። አይደለም ካንተ ጋር እኮ አወራን። እኔ እናንተ እኮ እንግባባለን፣ ግን ወላጅ ጋር ሲሆን ማለት ነው። እነሱ ነገሮችን አከብደው አከብደው ነው የሚሉት።

እህ በቃ ይሄ ላይክ የውጭ የመሄድ ብቻ ለፕሮሰስ እኮ አይደለም አይደል ታቃላ አደረገ ከመጀመሪያ ያለውን ነገር እሱ እሺ እኮ የነገርኩ ነገር አለ ቀልድ አደለም መቼም የጀመርን የነበረው ከልጁ ጋር አደለ ቀልድ አልነበረም ወይ ለመሄድ ለፕሮሰስ ለምናምን ብቻ አይደለም የነበረን ነገር አሁን አንዘዘ ይክረም ተነግራችሁ አለሽ ያው ተነግራቸው አንጂ ጨዋታ ነሽ ወሰደኝ ስማ እኔ አሁን ለአንተ እንደዚህ እንደምነግረው እኔ እኮ ለአንተ ራሱ ለመናገር እኮ ምን ያህል ጊዜ እንትን እንዳለብኝ ታውቃለህ? ሳልነግር እንዴት እንደቆየሁ ታውቃለህ አይደል? ስለዚህ ስለ ውጭው ነገር ምናምን አረ፣ ለአንተ ራሱ ለመናገር እንዴት ነው ይከብደኛል። ለኔ እዚህ ሲጀመር ሸመኛ ነኝ ጨራፍ በላይ ሲሆን ደግሞ በጣም እንከብደኝ እና እሱ ደግሞ ፋዛር ያው ቁም ነገር ነው የሚያስበው የነበረው። አረ ደግሞ ቁም ነገር ነው ያስበው የነበረው ከልጁ ጋር ስለዚህ ቀረም ስለው በቃ የሆነ አሳማኝ ነገር ምናምን ነገር አሳምኘው ካልሆነ ቀረም ብለው ዝም ብዬ ቀረው ምናምን ምናምን ብለው እሱን ታይለት ለምን ከልጁ ጋር ኮንታክት አለው ገባ። ልጁ በዛ ላይ ደግሞ ስንት ውለታ ውለታል ለሱም አርጎ ውለታል ለሱ ከነገ ከነጎዳ ታጋብታ ትሄዳለች ብሎ ፕሮሰስ እንዳለቀ ምናምን ያውቃል። አሁን ይሄን የሚያክል እድል ምናምን ታገኝቶ ከዛ በኋላ ዝም ብዬ ተነስቼ ተውኩት። እንዴት ነው የሆነ የሆነ ነገር ሀሳብ እየሰጠው እንትን ላሳምናቸው የሞከርኩ ነው። እንኳን ለፋዘር ቀርቶ አይደለም እንኳን ለቤተሰብ ከልጁ ጋር ራሱ እኮ እንደዚህ አውርተን ምናምን ፋይል አልዘጋንም፣ ግን የሆነላ ቪዲዮ ምናምን ሲለቀቅ ምናምን በተለይ ደግሞ መጨረሻ ላይ ምናምን አካባቢ የባለፈው ስንታረቅ ምናምን የለም። የእሱ ጊዜ ምናምን ላይ በቃ የሆነ እየደበረ እየደበረውና የሆነ እኔን የማመን ምናምን ነገር እንትኑ እየቀነሰ መጣ ገባ። እና እሱ ነው አሁን አሁን ላይ ተስፋ እየቆረጠ ነው እኔ ከማሳየውም ፊድባክ አንፃር ምናምን በቃ የሆነ አላትወደኝ ምናምን ዝም ብለህ ነው ምናምን አይነት ነገር ማለት ጀምሯል እና እና እነሱ ደግሞ ቀስ በቀስ ነው በቃ መንገድ ያለብሽን ተናገሪ፣ መወሰን ያለብሽን ወስኝ፣ በቃ ወስኝ

ለሄድና ብዬ ከዛ እንትን ካለ በኋላ ከዛ ከዚህ ሁሉ ነገር ኢቭን እሷ ከኔ የባሰ ሽመኛ ነው። አሁን ልጁ ካረገው ነገር አንፃር ነው እኔ አሁን በቃ እዚህ ያለኝ ነገር ይበልጣል ብዬ እንኳን ብቀር እሱ በጣም ነው። ከመጀመሪያም እኮ ጠይቆኛል ነገር ነው ምንሆነች ነው ወይ ከሰውዬው ነች ወይ ከነዱ ነች እኮ፣ አለምለምንድነው እኮ ተጨነኩ። ታዲያ አባትሽን አውሪው ስለ ኒካ ማውራሽ ምናምን ሁኔታ እንደዚህ ይደረጋል። ቁጭ በለሽ ከዚህ ሰው ጋር ነገር እፈልጋለሁ። ያን ሰው በተው አለብኝ። እንደዚህ መሆን አለበት ምናምን በትክክል ቁጭ በለሽ ማውራት አንቺ ጊዜ ነው እንዲ የምናመትበት ያን ያህል እንደዚህ ማወራ ሰው ኮ አደለውም። ከቤተሰብሽ ጋር ከላውራሽ ከመንገል አይደለም አሁን። ከዚህ በፊት እንደዚህ በመከራ ነው ያሰመንኩት። ቤተሰብ ጋር ማወራ ሰው በቃ አልሆነም። እዛ የሆነ ነገር አገኘው ና ብሎ ምክንያት መስጠት እኮ ነው። እንደ ከሆነ ከሆነ ራሱ ላውራው ምናምን እንዳይላ ልጁም ላውራው ምናምን ቢልስ? አሁን ከልጁ ነገር ነው ምናምን አባት ልጁ የምትፈልገው ነው እንጂ እሱ የሚፈልገው ነው የሚደረግሽ። የእሷ ችግር ነው እንዳይለኝ ነው። የአንቺም ችግር ቢሆነ እኮ ማመን አለባቸው ነው ምልሽ። የአንቺ ችግር ሆነ የዛ ሰው ችግር ሆነ የኔ ችግር ሆነ በትክክል አምነው ነው ማውራት ያለባቸው። አደለ? አምነው አምነው፣ ከዛ በኋላ ማን ከማን ጋር ልትጋቢ እንደምትች ከማን ጋር ልትሰሪ እንደምትች ምናምን ነገር የምትወስኙ አንቺ እንጂ እነሱ አደለ። ውጭ ብለሽ እኮ በቁም ነገር ማውራት አለ። እሺ የሚያዘኝ ምና ከዛ ሸሚዝ ውስጥ ይዱሽ። ከዛ እኔ እና አንቺ እየተጃጃልን ቀጥል ነው አሳብሽ። ይብልሻውም ከቤተሰብ ጋር ማውራት መልመድ መቻል አለብሽ። ስትጃጃ አንቺ ማለት ነው፣ እኔም ታጃጅኛለሽ። እንዳሉ ስን መታደግኝ እኮ አንቺ ነሽ። ሰው ዝም ብሎ አይጋባም፣ ዝምብሎም አይለያይም። እሺ አሁን ምንድን ነው የምለው ምንም የምትይውም በይ። እኔ አባትሽ እንኳ አንቺ እንጂ ያራቀው ምን ምን በምን አይነት ወይ ወራስ እንዳለብሽ ስለአንቺ ምን እንደሚያውቅ ምን እንደሚያስብልሽ አላውቅም። ምንድነው እኔ ስለኔ ራሱ አመለካከታችሁ ምን እንደሆነ ራስ እኮ አላውቅም። አሁን እሄዳለሁ ጭራሽ እኔም በቃ ይሄ እንደ ሕፃን ልጅ ነገር እንደማያስብ ሰው አይደለ ያውሩ ይሄ ስራ የሆነ ድሮ ትምህርት ቤት እያለ የሆነ አብሮኝ የሚማር ሰው ምሳን ብላ ቤት ብሎ ወስዶኝ፣ በቃ እንደዚህ አይነት ትሪትመንት ነው ያለው እኮ። የቁም ነገር ትሪትመንት አለ እሱ እንደ ጓደኛ ሆነ ስለሚያስብ እኮ ነው። ኢክራም አታበሳጭ፣ አውሪው፣ ውሳኔችን አሳውቂኝ። እኔ ኢክራም መጣች፣ ሄደች፣ ልትሄድ ነው፣ ልትመጣ ነው። እሺ ልትሄድ ነው፣ ልትሄድ ነው፣ እንደዚህ ነው፣ እንደዛ ነው።

ነግራለሁ ለአውራው ካል ተውራል እኔ ቋንም ለአውራ ነበር የመጣሁት። ምንም ቁም ነገር የሆነ ነገር በቃ ትልቅ ሰው ታውቂያለሽ እንዴት እንደሚያወራ የሆነ ነገር ፖይንት ይሰጡኛል። ከዛ እኔ ደግሞ በዛ ፖይንት ላይ የሆነ ነገር እናወራለን፣ እንማከራለን ብዬ መምጣቴ ግን አይ ላይክ በቃ በጣም ህጻንና ልጅ እንደሆንኩ ያሰብኩት እሱ በቃ እንደ እንትን ሰው እንደ ጓደኛ ያና

ያው እንግዲህ ጋይስ ምንድነው፣ በቃ ውሳኔ እንግዲህ ማሳወቃቸው ነው። እስኪ አውታ ስንጠና እናምራለን። ቀጣይ ሰብስክራይብ እያደረጋችሁ ተጠብቁ እና ደውል ምልክቱን ተጫንቱ እሺ፣ ቶሎ እንዲገባላችሁ። ቻው፣ በቃ ሰብስክራይብ እንዳይረሳ።